እኔ ምንም አቅም የለኝ። የተጨነቃቸው በሙሉ እንደገና እንደግመዋለን። ከውጭ በተለይ ሳውዲ ያላችሁ ብንሰማ ድምጻችሁን እንወዳለን። ያው ሳውዲ አካባቢ የተፈጠሩ ነገሮች ብዙ ነገሮችን እየሰማን ስለሆነ እንግዲህ 0112275454 0112275454 ላይ በመደወል ያላችሁበት ሁኔታ ብትነግሩን ደስ ይለናል። ስልክ ው እናንተን እየጠበቀ ነው። ካሁን ሰዓት ጀምሮ ሌሎችን ቦታ ያላችሁ ባካችሁ፣ ሀገር ውስጡን በረራ ለጊዜው ቆም አድርገነዋል። ውጮችን ብቻ ነው የምንቀበለው። ናቲ፣ አሁን ወደ ዲሲ ልውሰዳችሁና ልመልሳችሁ እያለን ያለው እስቲ፣ ሄሎ ብለን ወደ ዲሲ እናምራ። ሄሎ፣ ሄሎ፣ ዲሲ ያስተ ሰላም ነው ተስሽ፣ እንዴት ነው? አለን አለን። ሴፏችን እንዴት ነው? ሰላም ናችሁ? እንዴት ነው? በጣም አሁን እየቆመከብናችሁ ነው። አለን አለን። ዲሲ ነው ያለው? ዲሲ ያው ቨርጂኒያ አካባቢ ነው ያለሁት። አዎ፣ ቨርጂኒያ የማዘፈን ይዘጋጅ የጥላሁን ከድሮ አንዱን አድርግልኝ። አንድ ደግሞ ለሴይፉ ማስተላልፈው መልዕክት ነበረኝ። እየሰማን ይቻላል እሺ ሰይፉ በቀደም ያዘጋጀው ፕሮግራም በጣም በጣም የሚያሳዝን ነገር ነው። እኔና ጓደኞች የተሰባስበን እስካሁን ስድስት መቶ ሀምሳ ዶላር ሰብስብ ያለው ሁሉም ጓደኞች በአንተ ስም እንድታመሰግንልኝ በጣም ስለፈለጉ ነው። ልጁ ጋርም ደውዬ አገኝቼዋለሁ እንዳለ ከዋሽንግተን ዲሲ ካለው ከሬገን ኤርፖርት ታክሲ ድራይቨሮች ናቸው ሁሉ ሰብስበ ስድስት መቶ ሀምሳ ደርሰናል እስካሁንም የተሰበሰበን ያለው። እግዚአብሔር ያክብራችሁ። እግዚአብሔር ያክብራችሁ ትልቅ ያርጋችሁ። እሺ በጣም እናመሰግናለን። በወጣ የተካ እያለ ነው ታዲ መጨረሻውን ጥሩ ነገር እንደሚያሰማ ተስፋ እናደርጋለን። ልብ የሚነካ ነው። በተለይ አባቱን ደውል አገኘኸው? ደውዬ አገኘኸው ሰዋለው እሱን ያለውን ነገር አሁን እነግርሃለሁ። ሁሉ ነገር ሰብስቤ በሚቀጥለው ሳምንቱ እልካለሁ ገንዘቡ ዲሲና አካባቢው ላይ ላላችሁ በቃ በቅንነት ተነሳስታችሁ ይህንን ወገናችን ለመርዳት ተንቀሳቀሳችሁ ሁሉ እግዚአብሔር ያክብርልን። ሁሉንም ሰዎች አመስግነናል። በዚህ አጋጣሚ ዋናው ከሬገን ኤርፖርት ታክሲ ድራይቨር በል፣ በጣም ሁሉም ይሰማዋል። በዚህ ሰዓት ሁሉም እየሰማ ነው ያለው። እንዴ በጣም ብዙ ጥሩ ጥሩ ጥሩ ሰዎች ያሉበት ቦታ። ምክንያቱም ባለፈው የመጣው ጊዜ በነፃ ነው እስከ ሆቴል ያደረሱኝ። እግዚአብሔር ይስጣቸው። መስ የማታው ታሪክ ቶ ጨሱ ነው ማለ ስምህን ግን አልነገርከንም። ስምህን ሳትነግረን ጀምር። ኤፍሬም ኤፍሬም ኤፍሬም የጋሽ ጥላውን ዘፈን የጋሽ ጥላውን አድናቂ ነህ በዜማው በጣም በጣም በጣም የሰሞኑን ጭቅጭቅ እንዴት አገኘኸው? በጋሽ ሙሉ ቀንና በጋሽ ጥላውን ዘፈኖች ዙሪያ የሰሞኑን ጭቅጭቅ እንዴት አገኘኸው እያለ ነው ሰይፉ። አይ እኔ ብዙም አልከታተለውም እሱ ላይ ግን እኔ እንደዚያ ነገር ታለህ፣ ዝም ብዬ ሙዚቃ መስማት ነው ጭቅጭቅ ስራና

በዓለም በተለያዩ ቦታዎች ላይ ያለን እና እስኪ ደውል አድርገን እናውራ የልብ የልባችንን ተነፋፍቀናል እኮ። ስፖንሰሮቻችን ተዝናኑ እያሏችሁ ነው። እስከ ስፖንሰሮቻችን መልዕክት እንመለስበታለን፣ ግን እሳት ላይ ስለሆኑ ያሉት ወደ ቀጥታው መስመር ላይ ነው። ዲጄ ናቲ ወደ ኩዌት አምርቻለሁ እያለን ነው ያለው። ዋው ኩዌት ገባን ከዲሲ ሄሎ፣ ጤና ማን እንበል? ማርታ ኩዌት ነው ያለ ነው? አዎ ኩዌት ነው ያላችሁ። እሺ የማዘፈን ይዘጋጅ የአብነት አጎናፍር ልጅ የሚለውን ልጅሽ እዚህ ነው ያለው፣ አንቺ ኩዌት ነው ያለሽው። ስገምት ሴት ናት፣ ልጅ ግን ያው እኔ በስንት አመቷ? የስንት አመት ልጅ ነች አሁን? ስለዚህ በጣም ተናፍቅሻለች። በየጊዜው በጣም በጣም እንዴት ነው ትደው ዝብ ብዬሽ ሳስብ በቀን ሁለት አለ ስልክ አዎ፣ አሁንማ ዞሮ ዞሮ ማን እንደ አካል በአካል እንደማግኘት አይደል። ድምጽ እንደውም እኮ ያባባል ይመስለኛል። አዎ በጣም ያጓጓል። ሲታያት ጓጓል። ግን ያው ዞሮ ዞሮ ያው እንደ አካል አይሆንም። አይዞሽ በርቺ እንጂ። እንዴ ስምንት አመት ነው ከተለያያችሁ ወይንስ? አሁን ሶስት አመት ሆነን ከተለያየን። እግዚአብሔር ካለ የሚቀጥለው አመት እመጣለሁ። ግን ከልጅ ጋር ተለያይቶ እንዴት ነው ስሜቱ እስከ ዛሬ እኛ ጋር የሚደውሉት ከባል ጋር ከባል ጋር ተለያይተው ከቦይፍሬንድ ጋር ተለያይተው ከቤተሰብ ጋር ዙረት የናፈቃቸው ምናምን ነው ብዙ ጊዜ የሚደውሉልን የምናፈቃችሁ ስንላቸው ልጅን ያልሽ ግን እኔ እንጃ አጋጥሞን አያውቅም እና የመጀመሪያዋ ነሽ እንዴት ነው ከልጅ ተለያይቶ ኑሮ በጣም ይከብዳል። ግን ታደርገዋለህ። ያው ዞሮ ዞሮ እሷን ለመጥቀም ነው። እሷን ነው አሁን አንቺ ኩዌት እየሰራሽ ነው። እሷ ጥሩ ትምህርት ቤት እንድትማር ጥሩ እንድትለብስ ጥሩ እንድትበላ ጥሩ እንድትሆን፣ ብቻ በአጠቃላይ እየለፋሽ ሰርተሽ ለልጅሽ የምትኖር ይመስለኛል፣ ዝም ብዬ ሳስብ። ልክ ነህ ሰይፉ፣ ልክ ነህ ዝም ብዬ ሳስብ ሾፒንግ፣ ዝም ብዬ ሳስብ ሾፒንግ ራሱ ስትሄጂ መጀመሪያ በቃ የልጅ ልብስ የምታይ ይመስለኛል። በጣም ግ ስ በኋላ የምትለው ነገር የለም በቃ ማርታ ሰሞኑን ኩዌት ውስጥ የተፈጠረ ነገር አለ። እንዲ በተለይ አንድ ልጅ እራሷን ከፎቁ ላይ ውጣለች ወይስ ተገፍትራ ወደቀች፣ ምንድን ነው እሱ? ሰምተሻል? እሱን ነገር ምንምክ እንደናንተ በሶሻል ሚዲያ ላይ ሰማሁት። ያው ከፎቁ ላይ ወድቃ ግን ተርፋለች። ዛሬ ራሱ ሶሻል ሚዲያ አካባቢያችሁ መልዕክት ምናምን አስተላልፋለች። እግዚአብሔር ይመስገን ደህና ነኝ ምናምን ብላለች እንግዲህ ሰው ገፍትሯት ነው ወይንስ እራሷ ወድቃ ነው አልገባኝ እኔ ለከተለቻችሁ ምንም ማለት ነው ግን እኔ ላይ ነበር ኮሚል ልክ ለይና ነበር ምናምን ያለችው እና እንደገፈተረቻት ነገር ነው ያወራችሁ። ግን የማውቀውና እርግጠኛ ሆኜ የማውራው ነገር የለም ስላለው ነገር ይላል ግን ጸባይ ከማሳመር ነው። በቃ እነሱ ጸባይ አንደኛ የሚያዝ ጸባይ ነው። መልስ ጥያቄ መጠይቀው መልስ እንድትመልሳላቸው የማይፈጥቁ ሰዎች ናቸው። ስለዚህ መቻል እና ትዕግስተኛ መሆን ነው እንጂ በጣም ነው የሚከብዱት። ብታጠፍ እንደው ቢናገሩ እሺ ዝም ነው እንጂ እንዲህ እኮ ነው ብሎ በቃ ማስረዳት፣ በቃ እንዲመልሱላቸው አይፈልጉ ያስቸግራ። በቃ እንደዚህ ናቸው እነሱ ማለት ጥያቄ ጠይቁሳል። ለጠየቃቸው ጥያቄ ለጠየቁ ጥያቄ እንኳን መልስ የሚሉ አይነቶች ናቸው። አንቺ እንደው እዛ ላሉት ምን ትመክሪያለሽ? አንቺ ሶስት አመት ሙሉ እንግዲህ የልጅሽ ናፍቆት አሰቃየሽ እንጂ ስራ ላይ ምንም ነገር ሳያጋጥመሽ እየኖርሽ ነው። እንደ ምን መምከር ትፈልጊያለሽ? ከአንቺ ልምድ ተነስተሽ እንግዲህ። ከኔ ልምድ ተነስቴ እኔ ራሱ ትዕግስት የለኝም ግን፣ በቃ ትዕግስተኛ ሆኖ ነው በተቻላቸው በጣም ትዕግስተኛ እንዲሆኑ ጸባያቸውን እንዲያሳምሩ ነው የምመክረው። እንግዲህ ያ ምንም ብዙ ጊዜ ሲያጋጥመሽ እንደዚህ አይነት መከራ አንቺ የምታልፊው በእንዲህ ነው በቃ ዝም በማለት በመታገስ ይሄ ቀን ያልፋል በማለት አይነት ነው። በጣም በቃ ብዙ ጊዜ እንዴት አይነት ኑሮ ነው የምኖረው ምናምን ብለህ ከማማረር ከመጥላት ይደርሳል። ግን በቃ ምንም ማድረግ አትችልም። ነገን አዲስ ነገር ለማየት ዛሬ የሚመጣውን በትዕግስት ማሳለፍ ነው ነው ምንም የሳውዲውን እየሰማን ነበረ። ዜጎች እንግዲህ ብዙ ኢትዮጵያኖች ከዛ ውጡ የመባል ነገር አለ እና እንዴት ነው ሳውዲስ ያሉ እህቶቻችን ጋር ትገናኛለሽ? በኩዌትስ ያለው ስሜት ምን ይመስላል? ምክንያቱም የነዳጅ ዋቃ ስለቀነሰ በነዳጅ የሚተዳደሩት ሀገሮች የውጭ ሀገር ብዙ ነገር ተጎድተናል ኢኮኖሚካል ብለው ስለሚያስቡ ኑሮው እንዴት ነው? የመጀመሪያ ጥያቄ ስለ ሳውዲው ነው። ቀጥሎ ደግሞ ወደ ኩዌቱም ትመጭልኛለሽ። ስለስኖ ስለወዲህ እንግዲህ ብዙም አውቀው ነገር የለም። ሰይፌ ግን ስለ ኩዌት እኔ ከመጣሁበት አሁን ኦልሬዲ ስድስት ዓመት ሊሆነኝ ነው፣ ኩዌት ከመጣው ማለት ነው። እኔም እማየው አንድ አይነት ኑሮ ነው፣ ምንም የተለወጠ ምናምን። እዚህ ድሃውም ሀብታሙም እንደኛ ሀገር በጣም ልዩነት የላቸውም አንድ አይነት በጣም ተመሳሳይ ኑሮ ነው የሚኖሩት። ሀብታም የትኛው ድሃ እንደሆነ እንኳን አትለይም። በጣም በትንሽ ነገር ነው የሚጠያዩት። ስለዚህ ይሄ እንደዚህ ትቀንሷል ምናምን የሚባለው እራሱ እኔም ጋ ያው እኔም እንደናንተ ነው ያመሳማው። ግን እኔ እስከማየው ድረስ አንድ አይነት ኖሮ ነው የሚኖሩት። እንደው ለልጅሽ መደወያውን፣ ምክንያቱም በቀጥታው ስለምደውልን ለእሷ ደግሞ እናስተርፍላት። ከርቤ ነው መጠረሳችሁት፣ ስሟን ንገሪን። እንግዲህ ድግ ትበል በሰላም ለመገናኘት ያብቃችሁ ብለን ያው፣ ሽማግሌ ሲመርቅ አሜን ይባላል።